የሆረ ፊንፊኔ ሬቻ በዓል ሬቻ ለሀገር ማንሰራራት በሚል መሪ ሀሳብ እሴቱን በጠበቀ መልኩ በርካታ ሕዝብ በተገኘበት በድምቀት ተከብሯል። በዓሉ ላይ የታደሙ የተለያዩ ብሔር ብሔረሰቦች ተወካዮች ሬቻ ህብረ ብሔራዊ አንድነትና ወንድማማችነት የጎላበት የሰላም የምስጋናና የይቅርታ በዓል መሆኑን አንስተዋል። ሰላም ስጠን ፍቅር ስጠን ብሎ ይኸው እንደሚታየው ሳር በጢ ሰው በዚህ ሳር የሚለምኑበት ከፈጣሪያቸው ጋር የሚገናኙበት ዓመቱን በሰላም አሳልፈናል። አሁን ደግሞ ቀጣዩን አመት በሰላም እንድናሳልፍ ብለው ጸልዮ የሚገቡበት ብዙ ብሔር ብሔረሰቦች ባህሉ የባህሌ ነው የኔ ባህል ነው በማለት እዚህ ለመታደም መጥተዋልና ይህም ባህል ለማክበር ደግሞ የሚሰጠው ሀገራዊ ስሜት እጅግ በጣም ልዩ ነው። ይህ የማይዳሰስ ትልቅ ቅርስ ለአፍሪካ ለዓለምም ሊተርፍ የሚችል ብዙ እሴቶችን የያዘን ከትላንት ጀምሮ በድምቀት በተለያዩ አልባሳት ፈጣሪን በማምለክ በማመስገን ሲከበር ነበርና ከድባቡ ጀምሮ በጣም ደስ የሚል ውበት አለው። ከልጅ እስከ አዋቂ ከሽማግሌ እስከ አዛውንት የኔ ይገበኛል የኔ ነው የሚል ማህበረሰብ ነው ያየሁት። በዓሉ ደግሞ በየቀኑ እየጨመረ በየቀኑ እየጎላ ልዩነት ውበታችን የሚለውን ምልክት ከአልባሳት ጀምሮ ነው ያየሁት። ኢሬቻ በዓል አንድነትን የሚገልጽ ነው፣ ኢትዮጵያዊነትን የሚገልጽ ነው። እኛ ትላንትና ጠዋት ነው መጣነው። ስንመጣ ከአጀ ጀምሮ በየከተማው ዱንካን ተደክሎ ሙሉ ዝግጅት ተዘጋጅቶ ወታት፣ ጩኮ ምናምን ውሃ በየአይነት ሁሉ እየተቀበሉን እያጋበዙን ነው መጣነው። በጣም ደስ ይላል። አንድነትን የሚገልጽ ነው በዓሉ። ኢትዮጵያዊነት የሚገለጽበት አንድነትና አብሮነት በተግባር የሚታይበት በመሆኑ እርስ በርስ የባህል ልውውጥ ለማድረግ ትልቅ አቅም የሚፈጥር ነው ይላሉ። አስር ሰዓት ነው የተገኘ ነው። ስንገኝ በጣም ብዙ ሰው ብዙ ብሔረሰቦች የነበሩበት ኢትዮጵያን እዚሁ ማየት ይችላል ማለት ነው። ኢሬቻ ሲከበር የተለያዩ ብሔረሰቦች የራሳቸውን ባህል ያስተዋውቁ ነው ሬቻ በመከበሩ ባህል ማስተዋወቅ አላቆመም ብሎ ማለት ነው። የውጭ ሀገርና የሀገር ውስጥ ቱሪስቶች ይህም ባህል ለመታደም እዚህ ይገኛሉና። የኦሮሞን ሕዝብ በዓል ለዓለም የምናሳውቅበትና የኦሮሞ ሕዝብ ደግሞ ከሌሎች ብሔረሰቦች ጋር እንዴት በጋራ መኖር እንደሚችል ሌሎች ብሔረሰቦች ደግሞ እዚህ በመገኘት ባህሉን በጋራ ከወንድም ሕዝቦች ጋር በጋራ በመሆን በማክበራችን ይሄን ለሀገር አንድነት ለሀገር መንግስት ግንባታ እጅግ በጣም ልዩ ጠቀሜታ ያለው። አጠቃላይ የኢትዮጵያ ብሔር ብሔረሰቦች እዚህ ውስጥ አለን። ከሀዲያ፣ ከሲዳማ፣ ከወላይታ፣ ከጋሞ፣ ከዳውሮ፣ አላባ፣ ዶንጋ፣ ጠንባሮ ሁላችንም እዚህ ውስጥ አለን። ለምን? ይሄ የአብሮነት የአንድነት መገለጫ ነው። እንደ እሬቻ ያሉ አንድነትንና አብሮነትን የሚያጎለብቱ በዓላት ኢትዮጵያ ያላትን ጸጋ የሚያስተዋውቁ በመሆናቸው ፋይዳቸው የጎላ ስለመሆኑም ነግረውናል። ኢትዮጵያ ብዙ ብሔር ቀፈች ሀገር ናት። ያንን ሁሉ አንድነቱን ወንድማማች መሆኑን ደግሞ በተለይ ልዩ የሚያደርጋት ህዳሴ በተመረቀበት ማግስት መከበሩ በጣም ደስ የሚልና ልዩ ድባብ የሚያሳይ ባህል ነው ብዬ የሚገምተው ይህ ቅርስ ነው፣ ሀብት ነው የሁሉም ኢትዮጵያውያን ሀብት ነው። ስለዚህ በደንብ ብሔር ብሔረሰቦች እንዳይኸው በተለያየ የብሔር ብሔረሰቦች አልባሳት አጊጦ ነው እየተከበረ ያለው። ስለዚህ አንድነታችን፣ ፍቅራችን፣ ህብረታችን ከለራችን ውበት ነው። እንዲ ጠቃሚ የሆነው ለህብረተሰቡ ለአገር የሚጠቅመውን ይዘን ማስቀጠል አለብን።